ሰላም አለይኩም ራህመቱላሂ ወበረካቱ። ወደ እናንተ የተከበራችሁ ቤተሰቦቻችን እንዴት አላችሁ? ደህና ናቸው። እኛ ደህና አልሀምዱሊላህ። ጠፍተናል ግን ያው ሳምንት በላይ ሆኖናል ማለት ነው ከጠፋን። ትንሽ ያው ስራ ቢዚ ሆነ ማለት ነው ባልትና ምናምን ነገር እናዘጋጃለን። ማሜ ደግሞ ማሚ ደሞ እንደዚህ ሄዳ ሄዳ ሄዳ ፈጥሮ መስራት ብዙም አይችልም ከቲክቶክ ምናምን ቀልጨብ እያደረገ ትንሽ እንትን ይባላል ነበርና፣ ማሜ ብዙም አይደለም እዚህ ላይ ማለት ነው እንግዲህ የምከሩት ማለት ነው አስተያየት ጻፍለት እና ይሄ የምታዩት እንግዲህ በጣም ጥም ጥም ያለች ቆንጆ እቃ የቤት እቃ ማለት ነው። ለቤተሰብ የሚላክ ነው ማለት ነው። ዋጋ ስንት ነበር? ጠቅላላ ሀምሳ ስምንት ሺ አንድ መቶ ብር ነው የፈጀው ማለት ነው። ሀምሳ ስምንት ሺህ አንድ መቶ ብር ነው የፈጀው የምታዩት ሶስት መቶ ሀያ ሊትር እረፍቷል። ይሄ ብርድ ስታለ መክተፊያው፣ እብሪቁ የሾርባ ማጎች አሉ። ሀገረኛ ስኒ ያለ ይሄ ደግሞ ቆንጆ ፋሽን ስኒዎች አሉ። እኔ ወድጃቸዋለሁ። እንግዲህ ማሚ ሰርፕራይዝ እንደሚያደርገኝ ይስፈልግ ማለት ነው። ይሄ አስፈላጊ አስፈላጊ አስፈላጊ ሀገራችን ላይ ማለት ነው። ይሄ ወጥ ማለት ነው ለቤተሰብ አሁን አዘን ቤት ምናምን ስትሄዱ ይሄ አንድ ጆሮ ይችላል

እኔ ከራከራለሁም እንጂ ማሜነው ያ ሁሉንም ሴት ጋር ደረገ ሚይዘው እንትኑን ማለትነው ሂሳቦች ይነግራችኋል። ይህ ህብረድስ ግን ማለት ነው ወላሂ አረብ ሀገር የምትሰሩ የመድያም ቅመሞች ይህ ህብረድስ እንዲያልፋችሁ እኔ አንድ ነገር የምነግራችሁ ማለት ነው። አሁን ምንቲ ነው ይሄ ፍርክርክ ያለ ነገር ምናምን የምትሉ ብዙዎች አላችሁ ማለት ነው። ይሄ ፍርክርክ ያለ ድስት እኔ ወዲያው እራሱ እንድመጣ ላይ ማለት ነው ገበያቸው ምንድን አይነት ድስት መጣብን? ምንም የሚሉ ድስት ነው እያልኩ ነበረ ሳየው ማለት ነው። ግን ወላሂ ነው የሚላቸው። እንግዲህ አሁን ትንሽ ድስት የምትባለው ናት። ክብደቷ ክብደቷ አይደለችም። ይሄ የተፈጨው ከብረታ ብረት ነገሮች ቀልጠው ይመስለኛል፣ እና በጣም ከባድ ነው ይሄ። በሽቦ ብታጥቡት፣ በአሸዋ ብታጥቡት፣ በአፈር ብታጥቡት፣ በድንጋይ ብፈገፍጉት የማይላጥ ቆንጆ ድስት ነው ማለት ማለትነው ሴኔጋል ይባላል ሴኒጋል ብረድስት ነው። እኔ አሁን ራሱ ይህንን ትልቁን ድስትና ይችን ኢንሻአላ አገዛለብ ያልኩ ነው። ይሄን ደግሞ በሂደት ኢንሻአላ አገዛለሁ፣ ያሳያቸዋለሁ። ይሄ አሁን ሁለት ዶሮ የሚሰራ ነው። ሁለት ዶሮ አሳምሮ ነው የሚሰራው። ይሄ አንድ ዶሮ ይሰራል እንደምታዩት ማለት ነው። ይሄ ደግሞ ክክ ምናምን ነገር ስሰሩ የሚሰራበት ነው። ይሄ ሽሮም ብሰሩ ቤተሰብ ቤት ምናምን ከሆናቸው፣ ይቺም ለህፃን ልጅ የምትፈልጉት አሁን እቺ ለሁለት ሰው ለሶስት ሰው ራሱ ወጥ ሽሮ አጥራሱ ትሰራለች እች ራሷ ማለት ነው። እና ይሄ ጠቅላላ አሁን ሂሳቡ ወደ ሰባት ሺ ስንት ነበር? ሰባት በለው፣ ሰባት ሺ ስምንት መቶ ነበር የገዛ ነው። ከእንትኑ ማለት ነው፣ ከባዛር አሁን ደግሞ ቀንሳሌ። ባዛር በነገራችን ላይ እቃቸው ጥራት አለው እንጂ ውድ ነው፣ ግን እቃቸው ጥራት አለው። አሁን የተገዛ ነው። የተወሰነ የተወሰነ ልዩነት አለው ማለት ነው። እንደ ባለፈው ትንሽ፣ የባለፈው የባዛር ስለሆነ ጥራት አለው፣ ክብደት አለው እቃኩላ? ግን ትንሽ ናር ናር ያለ ነው እቃው፣ ዋጋው ማለት ነው። ይኸው እንግዲህ በረመጣት ሳይቀር ማሻአላህ ተባረክ ረህማን። አሁን ማለት ነው እኔ ምነግራችሁ ነገር አሁን ይሄን ይሄን ይሄን ለእናታችሁ ለምዬ ግዢልን እስኪ እንደዚህ ዓይነት እቃ ብትሏቸው ወላሂ ላይገዙ ልንገራችሁ፣ አይገዙም። አሁን ምሳሌ የዚች እህታችን እቃ ልጆቿ አካኪ ዘራፍ ብለዋል። አካኪ ዘራፍ ለምን እኛ ልጅ እኛ ልጅሽ እያለን ምን ብለሽ ነው ሌላ ሲያስገዛሽው ብለው እናታቸውን ራሱ ተጣልተዋታል፣ ማለት ነው። እኛን ራሱ ስንት ገዛችሁት፣ ስንት ምን ያክል ፈጀባችሁ፣ ምንድነ የገዛችሁት? ምን የሆነ ነገር ተናገረኝ ልጇ ማለት ነው። እኔ ምናልባት ይህ ቪዲዮ ሊደርሰው ይችላል። አይባልም ነወር ነው። አንተ ብትሆን የንቃት ገዛዋለሁ እስኪ ንገረኝ። ምናልባት ይህ ቪዲዮ ቢደርስህ ማለት ነው፣ ቢደርስህ ምናልባት ዕቃ ቀርቶ ወላሂ ምን ማገዛ መንገርህ እኔ ብዙ ብዙ ስለደረሰኝ ነው። እኔ አሁን መሐመድን ልጄ ቲቪ ግዛ ስለው አይገዛ ይህን ግዛ እስቲ ለላክላችሁ ስለው አይገዛም። ስንትሆኛለሁ እኔ አረብ ሀገር ሁኜ ማለት ነው ከመጣሁ ነው በፊት ስድስት ሺህ የነበረ ቲቪ ዛሬ አስራ አምስት ሺህ ሀያ ሺህ ብር ደረሰ። እኔ ግዙ እያልኩ እምቢ ብለውኝ ማለት ነው እኛ አሁን ወደ አስራ ስድስት ሺህ ምናምን ነበረ አርባ ሦስት ኢንች። እኔ ግዙ ያልኩበት ሰዓት አሁን ስንት ደረሰ? ሰላሳ አምስት ሺህ እኛ ግን ሀያ አምስት ሺህ በነበረበት ሰዓት ነው የገዛነው አልሐምዱልላህ እና ቢሆን ይሄን አደርገው ምን ቻንስ ማንም አላገኘው ምን ወላይ አሁን ቪዲዮ እንዳይረዝምባችሁ ማሜ ይነግራችኋል ሒሳቡን፣ ይያል ያን ሒሳብ ይነግራችኋል እንጂ ቤተሰቦቻችሁ ምን እንደ ይሄ ምን እንደ ኮተት የምትሰበስቡት ምናምን የሚሏችሁ ሁሉ ዝርዝር ላትስሙ። ይሄ አስፈላጊ ነው አስፈላጊ ነው። ለምን አሁን እናንተ ስትመጡ ፌርሙስ ለግዛብትሉ አሁን ሺህ አምስት የተገዛው ፌርሙስ ስትመጡ ሁለት ሺህ ብር አታገኙትም። እንደገና ደግሞ አሁን ይሄ ምን የሚያስጠላ ነገር ነው እናንተ ትንሽ የተወሰደች የሻይ ብላችሁ ለእኛም ማለት ነው ለምትፈልጉት ሰው ይህን የመሳሰለ እቃ ብታስገዙ ወላ አትጎዱበትም። እዛ ካርጎ ምናምን አትልፉ፣ አትድከሙ። ሀገራችን፣ የሀገራችን ምርት አለ እንደምታዩት ኳሊቲ ኳሊቲ የሆነ ማሜ እያንዳንዷ ቪዲዮ እያንዳንዷ ሂሳባችን ሂሳብን ይነግራቸዋል ማለት ነው። እንግዲህ ይህንን ሀይቅ የሚሄድ አምሳ ስምንት ሺ አንድ መቶ ብር የፈጀ ሚዛን ሳይቀር እነግራቸዋለን ማለት ነው እና ይሄ ቪዲዮ ላይክ ሼር ሰብስክራይብ እያደረጋችሁ ብዙ ሰው እንዲደርስ አድርጉት ማለት ነው። ከየት ጀምርላችሁ መሰላችሁ? ከዝከራቶስ ጀመር። ሮቶ ዳብል ፌስ ነው ከውስጥ ነጭ ነው ከስኬት ነው ነው ዋጋ 320 ሊትር ነው። ዋጋ 2600 ብር ነው። እዚህ ሚዛን አለ። ይሄ ሚዛን ነው። በነገራችን ድንጋ ነው በጣም ከሁለት ኪሎ ጀምሮ እስከ ሩብ አምስት ግራም ማለት ከሁለት ኪሎ ጀምሮ እስከ አምስት ግራም ድንጋ ነው። አሁን በነገራችን ላይ ነው ማለት ነው ነው የኤሌክትሪክ ሚዛን አለች። እና ሚዛኑ ይሄ ነው ይመስላል ማለት ነው። የኢንዲያ ምርት ነው። አንደኛው ሚዛን ነው። ሽጉን አልፈታውም ብዬ ነው ማለት ነው። ዋጋ ይሄ ሁለት ሺህ አምስት መቶ ብር ነው። ስድስት ሺህ አምስት መቶ ብር ነው። እስከ ድንጋው እስከ ሁሉም አጠቃላይ አሁን 6800 ብር ገብቷል። እና እዚህ ደግሞ ሸርማማ ግን በተለያዩ ከለሮች እኔ መርጬላት ነው። ማሜ የመረጠው በዚህ ከለሮች ብቻ ነበረ። እኔ ግን እነዚህን ጨመርንላት ማለት ነው። ቀየርንላት እና እንደዚህ ሙሸክል ሲሆን ደስ ይላል። እንደዚህ የተለያዩ ሲሆኑ ደስ ይላሉ። አዎ አንዷ ሁለት መቶ ብር ይዛ ማለት ነው። አንዷ ስድስቱ አንድ ሺህ ሁለት መቶ ብር ማለት ነው። ሰርቪሱም አለ። ይሄም ሰርቪሱ ነው። ሦስት በአንድ ነው። ሦስት በአንድ ነው። አንዱን እዛ ጋር እንትን ነው ማይካ ሰርቪስ ነው። እዚህም አለ እንደምታዩት። እዚህ ደግሞ አክለሪክ ነው። ይህ አክለሪክ ጆክ ከነ እንትኑ ማለት ነው። እና አክለሪክ ማይካ ይባላል። ይለያያሉ ስማቸው። ይሄ ማይካ ነው። ይሄ ሰርቪሱ ማለት ነው። ይሄ አክለሪክ ነው። እና ይህ ቤት ይሄ በጣም ከብርጭቆ የጠና ከብርጭቆ የጠና አይኪያ ይባላል ነገው 2500 ብር ማለት ነው። ስድስት ውስጥ ከነጆኩ 2500 ብር ነው። የተለያየ ከለር ነው። ወንድራችን ላይ እዚህ የልብስ ማንጠፍጠፊያ የቃ ማንጠፍጠፊያ ይሄ 2500 ነው የተገዛው፣ ግን ባለፈው ከባዛር የገዛ ነው። ምናልባት ልጅቱ ግር ሊላ ይችላል። የሷ እንደዛ ከለሪክ ነው። 3000 ብር የገዛ ነው፣ ከባዛር ነው። እናም ምናልባት ይጨምርባት ይችላል። አሁን ግን ያው ውጭ ላይ ተከራክረን ስለገዛ ነው

ግን ይበቃታል፣ በማለት አሳሳብ ነው። አንድ ሺህ ሶስት መቶ ሃምሳ ብር ነው ማለት ነው። በጣም ነው። በነገራችን ላይ ማለት ጠፍቷል። መብሪቆች አሉ። የውጭ መብሪቅ፣ የውጭ መብሪቅ ነው ይሄ። ሁለት ሊትር ነው፣ ሁለት ሊትር ነው ይሄ። ዋጋዋ ሰባት መቶ ማለት ነው። እዚህ ደግሞ አንድ ሊትር አለች። ይቺ አንድ ሊትሯ ስድስት መቶ ብር ማለት ነው። ይሄ ደግሞ የሀገር ውስጡ መብሪቅ ነው የሀገር ውስጡ ነው ይሄ ዋጋ ስድስት መቶ ብር ነው ማለት ነው። እዚህ ደግሞ እንደምታዩት ነው ላይ የተረከቦት እስከ ነው ስኒዎቹ በነገራችን ስኒዎቹ ደርዘኗ ሁለት ሺህ ብር ነው ግማሹ አንድ ሺህ ብር ማለት ነው። ይለያያል የሺ አምስትም አለ ስኒ ይለያያል ማለት ነው። ምንም ልዩነት ስለሌለ እና እንትኑ ረከቦቱ ጅምላይቱ ሁለት ሺህ አምስት መቶ ብር ነው ከና አክሰሰሪ ማለት ነው። እዚህ ማጨሻ ምናምን እንትን አለው የከሰላለው የእጣን አለው ዘጋ እንደምታዩት ማለት ነው። የእጣን ማጨሻ ማለት ነው። የፌርም ልማለው ማለት ነው። እዚህ ደግሞ ፕላስቲክ ጣውላ ዋጋ ሁለት ከምሳ ማለት ነው። እዚህ ሴኔጋል ብረድስት አምስት በአንድ እና አንድ በግ የሚሰራ ደግሞ ብረድስት ይሄ ሴኔጋል ብረድስቱ አምስት በአንድ ነው ሰባት ሺህ አምስት መቶ ብር ነው የፈጀው ማለት ነው። ከሁለት ዶሮ ጀምሮ እዚ ደግሞ አንድ በግ ይሰራል። ይሄ የተገዛው አራት ሺህ ብር ነው። የእነዚህ ደግሞ ሰባት ሺህ አምስት መቶ ብር ነው የተገዙት ማለት ነው። እዚ ደግሞ ጠስት አለ። ጠስት ከነ ብረምጣዱ፣ ብረምጣዱ አንድ ደረጃ አለው። ይሄ እንትኑ በርሜል ከበርሜል የተሰራ ነው። በጣም ወፍራም ነው። ወጥ እንደምታዩት ማለት ነው። ያስታውቃል ግን ስስም አለ ይሄ ግን ፊልም በጣም አሪፍ ነው። ጥስቱም እራሱ ቆንጆ ነው። ጥስቱ ስንት ገዛ? ይሄ ብረ ምጣዱ አንድ ሺህ አንድ መቶ ብር ነው የተገዛው ጥስቱ ደግሞ አሁን ሁለት ሺህ ብር እየገባ ነው የተባለው ግን እኔ ሺህ ሰባት ነው የተገዛ ማለት ነው። እና እዚህ ደግሞ ሻይቡሽ አለ። ሻይቡሾቹ እንደምታያቸው ናቸው። ቆንጆ ናት ማለት ነው ውፍረቱ ግን ወላሂ ነው የምላቸው። ውፍረቱ ውፍረት አይደለም። ይሄው የምታዩት አሁን ላይ የመጣው ማለት ነው። ወላሂ እቃ ኳሊቲ ኢትዮጵያ ላይ የሚመረት ምርት ምርት አይደለም አልኳቸው። ወላሂ ማሻላህ ይወቱ እንደምታዩት ከንፈሩ፣ አጉፋፈሩ፣ ክብደቱ ራሱ ይለያል። ደርዘን የተገዛው ደርዘኑ ዘጠኝ መቶ ብር ምናምን የተገዛው ደርዘን ዘጠኝ መቶ ብር ነው ማለት ነው። አብዛኛው ርካሽ ነው። በነገራችን ደ እና ምናልባት እነሱ በውጭ ባሉት ሊወደድባቸው ይችላል። እኛ ደግሞ

እዚህ ደግሞ የቡና መፍጫ አለ። የቡና መፍጫ ቆንጆ ቡና ቆንጆ አሁን የመጣችው ማለት ነው። ሌላ እንዳታስገዙ ወላሂ፣ ሌላም ቦታ የምትገዙ ይቺን ነገር እንዳታልፋችሁ። በአንድች የምትያዝ ነበር ነገራችን። እንደዚህ እጅ ተበዛዛት። አዎ ኤሌክትሪክ እቃ ማንኛውም እና ይሄን ደመስላለ። ቆንጆ ናት፣ ቆንጆ ናት። እቺ ደግሞ ሰፊም ናት የምታያት ማለት ነው። በጣም ሰፊ ናት። ይሄ ውስጡ ራሱ ብዙ ነው የሚይዘው ይሄ ዋጋ አንቺ 300 ብር ሳምንት የተገዛቸው ማለት ነው። በነገራችን ላይ ስምንት መቶ ዘጠኝ መቶም አለ ግን ያው ዘላቂ ነው ዘላቂ አያዛልቅም ማለት ነው። እና እዚህ ደግሞ የእንጀራ እንትን ለቁርት እንጀራ ማስቀምጫ ማቅረቢያ ዋጋ 300 ብር ነው። እዚህ ደግሞ እንጀራ ዘንቢል አለች እንጀራ እዚህ ደግሞ ደርዘን ነው የተገዛው። ደርዘን የለሙጦ የውሃ ብርጭቆ ማለት ነው። የውሃ ብርጭቆ ለሙጦ ውፍረቱን አይታችሁ ፍረዱት። ወላሂ ማሻ አላህ ነው። እቺ ደግሞ ደርዘኗ ዘጠኝ መቶ ብር ነው የተገዛችው። እዚህ ደግሞ የወጥ ማራቢያ ለ3 በአንድ የወጥ ማራቢያ አንደኛው፣ ግዛቱ ግዛቱ በጣም ቆንጆ ነው። መስራት ወጥ መስራት የሚችል ነው። ወጥ መስራት ይችላል። ይሄ 2500 ብር ነው የተገዛው እዚህ እናት ማፍጫ አለች። እናት ማፍጫ ደግሞ አንድ ሺህ ስድስት መቶ ብር ነው የተገዛችው። እዚህ ደግሞ እንትን አለ መጥበሻ አለ ትልቁ፣ ይሄ ትልቁ አንድ ሺህ አምስት መቶ ነው። እቺ ደግሞ ስምንት መቶ ብር እናት ማለት ነው። እና ፌርሙስዋ ቆንጆ ፌርሙስ አለች። እና ፌርሙስ ደግሞ እንደዛ አርጋችሁ መግዛት ስትገዙ እንደዛ አርጋችሁ ታዳምጥ ታላችሁ ድምጽ ተለለው ድምፅ ተለለው አይሰራም ተሰብሯ ማለት ነው ውስጥ ድምጽ እንደጆ ምን ነገር አለና ያ ደግሞ አልተነፈሰም ምናምን በቃ ጽድት ያለ ማለት ነው ለዛ አይታችሁ ቆንጆ የሆነች ፌርሙስ ናት ያለ ቆንጆ ፌርሙስ አዎ አንድ ሺህ አምስት መቶ ብር እዚህ ስኒ አለ ታጋኛ ስኒ ደርዘን አምስት መቶ ብር አለ ሾካዎችም አሉ

እና ደግሞ እዚህ ይሄ ልብስ የህፃን የሶስታመን ልጅ ልብስ አለች። ቆንጆ ጅንስ ናት ባለቁልፏ በጣም ታምራለች ማለት ነው። ዋጋ ይቺ አንድ ሺህ ሶስት መቶ ሂሳብ ነው የተገዛችው ማለት ነው። እስከነሱ ሪዋ ማለት ነው። እዚህ ሸረጥ አለ። ይሄ ደግሞ ራሳታ ችግር የለውም። ሸረጥ ዘጠኝ መቶ ብር የተገዛ ማለት ነው። ከሞላ ጉዳይ ልቃዋ ይህን ይመስላል። እና የተረሳ ነገር ካለ ቪዲዮ ታላለህ ብቻ ምንም የተረሳ የነገር የለም። ሁሉም ይሄ ቆማ ማለት ነው። አዎ ሼር አድርጉት። ሼር ላይክ፣ ሰብስክራይብ ያደረጋችሁ አሁን ማስገዛት ማዘዝ የፈለጋችሁ አህለን ወሳህለን ምላናል። እዘዙ እንገዛለን። ግን ይሄ እጥር ምጥን ያለች ዕቃ የ58100 ነው። ይሄው ሚዛኑ ሳይቀርም ማለት ነው። ሚዛኑ 6000 ምናምን ብር ነው። እንግዲህ እሰቡት ሚዛኑ ትንሽ ከበድ ብሏል ሂሳቡ ማለት ነው። ሌሎቹ እንኳን ራሱ ይሻላል። እነሱ ደግሞ አስፈላጊ ስለሆነ ግድ ነው። እንኳን ገበያ ያለው ሰው አይደለም፣ እኔ ራሱ ፈልገዋለሁ። ኢንዲያ ነው፣ ሜድ ኢን ኢንዲያ ነው። የንዲ ምርት ደግሞ በጣም አንደኛ ጥራት ያለው ምርት ነው። እና ሚዛኑም አስፈላጊ ነው። ሱቅ ብትከፍቱ ምን ብትሉ ይሄ በጣም አሪፍ ነው ማለት ነው። እና ዘዙ ተፈለጋችሁ እንሻላ እንገዛለን ማለት ነው። ሂሳብ ደግሞ እንደዚህ ነው፣ እንደዚህ ነው። ያው ማለት ትችላላችሁ፣ ማወራረድ እንሻላ፣ እንደዚህ ነው። አሰላሙ አለይኩም።